አንዱ የሙታን ክፍል እኛው ራሳችን ነን። ዛሬ በሞትና በህይወት መካከል ነው የምንገኘው። በሃይማኖት አንረዳ ሃይማኖት የለም፣ በምግባር አንረዳ ምግባር የለም፣ በፍቅር አንረዳ ፍቅር የለም፣ መተማመን የለም። ሀብት፣ ረድኤት፣ በረከት እጋ ጎድሏል። በስጋ በነፍስ እግር ፋት ላይ ነው የምንገኘው። ስለዚህ እግዚአብሔር ከማት ወደ ምህረት ተመልሶ እንዲታረቀን ይቅርታውን እንዲያደርግልን እኛም የቁም ሙታን ነንና ለራሳችን እንዘን እናልቅስ። ሌላዊቱ ደግሞ ግሞ ለሶስት ሺህ ዓመት አባቶቻችን ከዚያም በበለጠ እድሜ በህይወት ጠብቀዋት ያን ያኖሯት አገራችን ዛሬ በሞት ጥላ ውስጥ ነው የምትገኘው። በሞት ጥላ ውስጥ በጨለማ ውስጥ የምትገኝ ስለሆነች እያንዳንዳችን ይህን መሥዋዕት ለእግዚአብሔር ልናቀርብላት ይገባናል። ጾማችን አባቶቻችን ሲጠቀሙበት የኖሩት ብዙ ታምራት እያደረገ በየጊዜው ለሀገሪቱ ጸጋ ሲሰጥ የኖረ ሲጠብቅ ሲታደግ የኖረ ጾም ነውና እንግዲህ ሌሎች እንደሚያ ና እንደሚሰሩትብን ሊጠም ይጦም እንደሚባለው ሳይሆን ወይም ደግሞ እንዲያው ስለ ቸገረን ብቻ የምንጾመው ስላልሆነ ከዚህም በቀር ምግባር አይጠቅምም እንደሚሉት ሳይሆን ጾማችን ለረጅም ጊዜ ዋጋ የተገኘበት ሲሰራ የኖረ በመስራት ላይ ያለ ዋጋ የሚገኝበት የኢትዮጵያ እውነተኛ መከታ መሸሻ መሆኑ የታወቀለት ነውና፣ ሕዝበ ክርስቲያን ሁሉ በዚህ ጾም ስለ ኢትዮጵያ እንድታዝኑ እንድታለቅሱ ያስፈልጋል። የኢትዮጵያ መከራ ከዓለም ሁሉ መከራ የተለየ ነው። ጌታችን እንደተናገረው ዘመናችን ህዝብ በህዝብ ላይ የሚነሱበት፣ መንግስታት በመንግስታት ላይ የሚነሱበት፣ በየሀገሩ የድርቅ የሽብር፣ የቸነፈር፣ የጭንቀት ወሬ የሚሰማበት ቢሆንም እንደኛ ያለ መከራ የገጠመው ሀገር የለም። በልዩ ልዩ ያለው ችግር የዘር፣ የሃይማኖት፣ የአምባገነንነት ጠባይ የተቆራኘው ነው የምናይበት። የእኛ ግን ወንድም ከወንድሙ ጋራ የሚተራረድ የሚተራረድበት የሚቀራደድበት ኤፍሬም ይበልዖ ለምናሴ ወምናሴ ይበልዖ ለኤፍሬም፣ ኤፍሬም ምናሴን ይበላል ምናሴም ኤፍሬምን ይበለዋል። ኢይጸግብ ሰብእ ዘይበልዕ ሥጋ መዝራእቱ ሰ የሌለበት ምክር የሌለበት ትዕግስት የሌለበት ቁጣ የሌለበት ሽማግሌ የታጣበት አስተናባሪ የታጣበት ነውና፣ ይህ ችግር መፍቻ እንዲያገኝ እግዚአብሔር አገራችንን እንዲታረቃት ያለ ዘር እንዳያስቀራት ልናዝን ልንጸልይ ይገባናል። ልንተፋፈርበት አይገባም። አንተፋፈርበት በግጥ ችግሩ ችግራችን ነው። መከራው መከራችን ነው። ከኛ ሌላ የሚጨነቅበት ከኛ ሌላ ሊመክርበት ሊያስብበት ሊናገርበት የሚገባው ሰው የለም እና የሚያስተምርም ያስተምር የሚናገርም ይናገር የሚመክርም ይምከር እንጂ ዝም ብለን አገራችን ከመሬት በታች ስትውል ማየቱ የማይገባን ስለሆነ ሁላችንም አንድ ልብ አንድ ሆነን እግዚአብሔርን አምላካችንን በጸሎት ሃይማኖት እንድንለምነው አደራ እላለሁ።